እዚህ እዚህ ይሄ ቦታ ስጠራ ማለት ነው። ኢክራም ናት የመሰለች ታውቃለሽ። አ ቪዲዮ ምናምን እዚህ ነው ኮሜንት ነገር

ለአንተ ያላት ነገር በጣም ነው የሚገርመው። ለኔ ያለሽ ነገር ምንድን ያለሽ፣ ምን አለሽ፣ ስንት አለሽ፣ ስንት አለሽ፣ በጣም የሆነ አስጠሊ ቃላቶችን ሁሉ መጠቀም አይቀርም። ምክንያቱም በጣም ነበር የተናደርኩት። ለምን አላቀፍካትም ምናምን ጋር አይደለም አሁን። ብዙ ሰዎች አላቀፋትም ምናምን ነው፣ እዚህ ጋር አይደለም አብቶ ነው ድጋሜ ደግሞ ያው ሌላ ሰው እያቀፈ እንዴት እሷ ናችሁ? ከዚህ በፊት ኢክራምን አቅፏት አልመሰለኝ እና እንዴት ፈኪን አቅፋም የምትሉም ሰዎች አላችሁ። እንደዚህ ኢሶኬ ለምን አላቀፋትም ምናምን አይደለም፣ መብቱ ነው ያለ ማቀፍ። ግን በዛ መልኩ እንደዚህ ማድረግ አስፈላጊ አይደለም። አንድ ሁለተኛ ደግሞ እኔ ውዱ አለኝ ወይም ደግሞ እኔ አላቅፍም ይቅርታ፣ እሺ ብለህ በሪስፔክት እንትን ብትል ያበደ ነው። ከዛም በዘለለ ደግሞ እሷን እሷ በቃ እሷ ያን ያህል እንትን እንዳትል፣ ያ ቦታ እንኳን ቢቆረጥ እራሱ አይስ ነው። ግን በቃ አንተ በጣም ከዛ ውጭም ብዙ ነገር ነው እንትን ያልከው። በቃ እኔ ያሰብኩት እውነት ለመናገር ኖ እህቴ፣ አንቺ ታናሽ እህቴ ነሽ። እኔ ማለት ምንም ልፈርድብሽ አልችልም። ግን እኔ ለአንቺ መሆን አልችልም፣ ካልሆንካትም ማለት ነው። እኔ ለአንቺ መሆን ሰው አይደለሁም እልቁኑ እንደ ወንድም ብታስቢ ጥሩ ወንድም ልሆንልሽ እችላለሁ፣ ምናምን ብልህ ልጅቷን ቀልቧን ከምትሰብር፣ ሞራሏን ከምትሰብር በዚህ መልኩ ታረጋጋታለህ ብዬ ነበረ ያሰብኩት። ለማንኛውም የቅርታ ቪዲዮ ፈልጋለሁ። እውነት ለመናገር ማለት ነው እኔ በጣም ከልብ አዝኜብህ አለው። ብዙም ሰውም አዝኖብሃል። የተደሰተብንም ሰው አለ። ኢክራም ጀግና ጀግንነት አይደለም፣ ጀግንነት አይደለም ጋይስ። ምክንያቱም በቃ ሪስፔክት ግድ ይላል። ምንም ቢሆን ሪስፔክት ግድ ይላል። በቃ አ ጀግነት በዚህ ይለካል ብዬ አላስብም። እና ሞቅ ሞቅ የምታደርጉ ሰዎች ነው። ኢሳም እንደተሳሳትክ ማወቅ አለብህ። ስህተትህን ማመን አለብህ። እዚህ ጋር ነው የምፈልገው፣ ስህተትህን አምነህ ሶሪ ብቻ እንድትላት፣ ሶሪ እንድትላት ነው። ቀልቧን ሰብረሃታል። ስለዚህ ሶሪ በላት በቃ ነው የምፈልገው። ይሄን ነው። እምሬ ነው። በጣም ተናድጃለሁ። በጣም ተናድጄብሃለሁ፣ አዝኜብሃለሁ። በዚህ መልኩ ልትገፋት አይገባም። ሶሪ እንድትላት እፈልጋለሁ። አንድ በመቀጠል ደግሞ ፈኪ፣ እኔ አልፈርድብሽም። ምንም ማለት ነው እንደው እንደው እኔ በቃ ማለት ዝም ብሎ የሆነ ህይወት ውስጥ ነበር ማለት አንቺን የማግኘት መንገድ እየሄድኩበት ያለውት ነገር ኦልሬዲ አንቺ አትረጅም ፍቅር ይዞሽ አያውቅም፣ ፍቅር አይገባሽም፣ እኔ ሰው አላፈቅርም ትያለሽ ምናምን ምናምን ነገር እና እዚህ ነገር ውስጥ ገብተሽ ስሜቱን በመረዳትሽ አይ ቲንክ ትረጅኛለሽ ብዬ አስባለሁ። ስለዚህ እኔ ስላፈቀርሽ አላዘንኩብሽም። ሁሌም ከጎንሽ ነኝ። አለሁኝ ወንድሜ ብለሽኛል። ከፈለግሽ እንደ ወንድም ማሰብ ትችላለሽ። ግን ምንጊዜም ከጎንሽ እንደሆንኩኝ እንድታቂ ይፈልጋለሁ። ማንም እንዲገፋሽ ደግሞ አልፈልግም። ማንም እንዲገፈትርሽም አልፈልግም። ሁሉም ሰው ለአንቺ ሪስፔክት ሊሰጥ ይገባል። ምክንያቱም በቃ እረዳዋለሁ። ወደሻር ለምዚ ውስጥ የገባሽው ቤተሰብም ተረዱ። በተለይ አፍቃራቸው የምታቁ ሰዎች ተረዱ የምር አሁን ምን አደረገን? እኔና እሷ ለምሳሌ እኔ አፍቅሬያለሁ ምን አደረግኩኝ? ምንም። እሷ አፍቅራለች ምን አደረገች? ምንም። ማለት ሰዎች ፊት ኦሬዲ በቃ ስድብ እንትና አለች እንጂ ስድብ አስተናገደች እንጂ ምን አደረገች? ሞተች አልሞተችም። እምነት ቀየረች አልቀየረችም። ገንዘቧን ተበላች አልተበላችም? አበደች አላበደችም። በፍቅር ያበደ ሰው አለ። የሞተ ሰው አለ። እምነት የቀየረ ሰው አለ። ስንት ዓመት እዚህ የቱ ምን አካባቢ ነው ሽማግሌው የት አካባቢ ነው ታቁታላችሁ አይደለ? እዛው ቆሞ የልጅቷ በር ላይ እስካሁን እየጠበቃት ያለውን ሰውዬ ታቁታላችሁ። እሱን ታሪክ ሰምታችሁ ታላ የሆነ ድል ቁጭ ብሎ በሩ በሩ እዛው ጋር የሚቆም ሰውዬ አይ ቲንክ ብዙ ሰው ቪዲዮ ሰርቶበታልና ታቁታላችሁ ብዬ አስባለሁ። ያ ለምንድን ነው ለምን ለምንድነው? እንደዛ ይሆነው ፍቅር ነው ስለዚህ ፍቅር እዛ ደረጃ ራሱ ያደርሳል ነው የምላቸው። ይሄ ኖርማል ነገር ነው። ስለዚህ ከአሁን በኋላ ራሱ ፈኪ ላይ ብዙ ነገር ላይ ይባት እችላለሁ ከዚህ የበለጠ ነገር ማለት ነው። እና ያን ጊዜ ምን ልት ኢሳሙን ባለፈው እንደዛ ያደረከው ስለደነቀትክ እራሱ ስለተቀባህ አዲስም ስለሆነብክ ነው። አንተም ደግሞ ልብ ጋር ሌላ ነገር ስላለ ነው፣ ስለተሰበርክም ነው። ስለተቀፋህ እንጂ እንደዚህ አይነት ሰው ሆነ አይደለም። ይህም በደንብ አድርገ ይረዳሉ እና። እኔ ደግሞ እስከ ጥግ ድረስ እፋለማለሁኝ የምችለውን ድረስ አድርጋለሁኝ። መቼም ተስፋ አልቆርጥም መቼም ማለት ነው። እና መሆን ካለብኝ በላይ እሆናለሁ። ምክንያቱም ከእድሜ በላይ ነው እየኖርኩ ያለሁትና ያሳለፍኩትም ደግሞ ከምንም በላይ ስለሆነ የኔ ያሳለፍኩትም ሰው ማሳለፍ አይችልም። መፍረድ ግን ይችላል ያለውበትን ቦታ እና እነሱ ማንነት ሰው መሆን አይችልም፣ ግን መፍረድ ይችላል። ስለዚህ እኔ መፋለም የምንችለውን ከምንም በላይ መፋለም እንችላለሁ። ከምንም ደግሞ ተስፋ አልቆርጥም። ተስፋ ባለ መቁረጤ ደግሞ እዚህ ደርሻለሁ። ነገ ደግሞ በተስፋ ነው የምንኖረው። ስለዚህ ተስፋዬን እንጂ ነገን ጠብቃለሁ እና መቼም ተስፋ አልቆርጥም።